ልጅ ያሬድ ከሙባረጋ ደግሞ ውዶች፣ ሙቤ እንዴ ነሽ? ተጣልታችኋል እንዴ? ለምን ወጣ? ኧረ በጣም ነው የምወደው። በሆነ ጥራው ልጅ ያሬድ። አንቺ ሳይድ ምንድን ነው የወጣው ታዲያ? እኔ እኮ አላውቅም እኔ እኮ ምን ምን እንደሆነ ማን ማ እንደጣላ እኮ አላውቅም እኮ። ዝም ብዬ እኮ ነው እንትን ያልኩት።

ከተውኔ እሱ የምናወራው ነገር አለ። ሰርግ አደረገ ሳይጠራከ። አይ ጓደኛችን ሆቴል አስመርቆ እዛ እንሄድ ነበር ምናምን እና እየጠበኩት ትናንት መጣው ብሎ ምናምን አረፈድኩና አመሸው እየጠበኩት። ከዛ ቀረ እሱ አልመጣም። ከዛ ዛሬ ሄድኩኝ፣ ዛሬም አልመጣም። ግን መምጣት ነበረበት። አዎ ይሄ እራሱ ችግር ነው። ያውቀዋል። አባሽም ቤን ታውቂዋለሽ። ማውቀው መሰለኝ

ከተማ ነኝ ያለው ታዲያ፣ በምለስ ወር እጅቦቼን ካላየው በጅን ነው የሚሰብረ። አኒጋቤ አኒጋቤ የሚል ዘፈን አለ። የሃጩን ዘፈን እንዴት ወደድከው? እኔ በጣም ወደድኩት። የማን ዘፈን? አበበ ከፈኒ ጋር የሃጩ ድምፅ አዲሱ ንጋሰቲማሉ ሰምቻለሁ። በጣም ደስ ይላል። ሰምቻለሁ። አሪፍ ነው ደስ ይላል በጣም ብዙ ሰው እየሰራበት ነው አይገርምም እሱ እኮ በቃ ትልቅ ብራንድ እኮ ነው አይገርምም ሆነ የለም የነካው ሁሉ ወርቅ ይሆናል አጫሉ የነካው እ አጬ እኮ የምትገርም ሰው ነች እኔ እኮ አጫሉ በሕይወት እያለ እኮ ነው ስዕሌ ሳልኩለት አምቦ ዩኒቨርሲቲ ውስጥ ወስጃ ቆምኩት ያው ሐውልት ብዙ ብር ስለሚፈጅ በጊዜው የምችለውን ነገር በሕይወት እያለ እኮ ነው የሰራሁለት። የማይቆጨኝ በሕይወት እያለ ስለሰራሁለት በጣም ነው ደስ የሚለኝ። ሌጀንድ እንዴት በሕይወት እያለሁ ልትሰራልኝ ቻልክ ካለኝ አርቶ ይገባሀል አልኩት። አጨ የምትገርም ሰው ነች በእውነት። እንደ ኦሮሞ ዳያስፖራ ጀግና አራዳ በትክክል ቢያውቁት ኖሮ ደስ ይለኛል በእውነት። በጣም ነው ደስ ያለኝ። እኔ ላስ ታይም አምቦይጂ። እሺ እሺ፣ አምቦይጂ በጣም አጨይ ጀግና ነች። ልቧኮ ልባ አይደለም ተራራ ነው እኮ በጣም እኮ ልቧኮ ነው ያስበላት። ላፊ የሆነ ልብ እኮ ነው ያላት አጨይ። ምንም ነገር አይሰማም። በዛ ላይ ማስመሰል አይችልም። የሆነት ሰው እኔ እኮ ኦሮሞማ አጨይ ነው። ብዙ ነገር ችንድ ያደረገኝ የቀየረኝ አስተማሪኝ በዛ ላይ ደግሞ የትም ብሄር ጋር ጓደኛ እኮ ነው ከማንም ጋር የትም ስቱዲዮ እኮ ነው የሚወዱት። ሁሉም ሰዎች ሚዲያ ላይ እንደሚኖረው ይመስላቸዋል። ወይ ቢወት እያለ ትክክለኛ ባህሪውን ቢያቆሚ በጣም ደስ ይል ይባላል። አሁንማ ካለፈ በኋላ ሰውም ተረዳው ካለፈ በኋላ ሰውም ተረዳው አልኩኝ ካለፈ በኋላ መረዳታቸው ቢያንስ ደስ ይላል። በዛ አለመቀረታቸው ምናምን ደስ ይላል። ምክንያቱም ብዙ ጊዜ እኔም መጀመሪያ የሚያውቁኝ እንዲህ አይነት ያሬድ አልመስለውም ነበረ ሰው። ኖርማል ጭፍን ነው የምንመስለው እንጂ እንደዛ በእርግጥም በኮሜዲ የሚያውቁኛል ምናምን ግን የሆነ ሰዓት ተቀይሬ መራገጥ ሲጀምር ምናምን፣ አሁን ደግሞ ሲያቀኝ ሰው በደንብ በቃ ኤሪ ወይ ሰው ፍቅር ሊገለኝ ነው። የትም አዲስ አበባ ላይ ምናምናም ቢዮት እያለሽ ቢያቆች ደግሞ ደስ ይላል ነው። በጣም ሰው ጋር ታይዋለች ክሬዲት ሽሙቅ ነው። እዚህ ኦንላይን ላይ እኮ አያውቅም። ዜ ዶንት ኖው ኤክስፒሪየንስ ምን አይነት ቀን እንዳሳለፍክ በህይወትክ ምን እንዳለም ራሱ ሳያውቁ ይናገሩ እና ያንተን መጥፎነት ያውጡታል። እንዴት ልበልክ ሪአክት እንታረግ ያረጉታል። ኤኒዌይ መጫሉ የነካው ሁሉ ወርቅ። ይህንን ተረድቻለሁ። በቻው አጭ አሁን እኮ ሞቱ ዓመቱም ደርሶ፣ እኔ በአድ አድዋ ጊዜ ለቡ አደባባይ አሁን አጫሉ አደባባይ የሚባለውን አጫሉ አደባባይ ቀን እዚ አንዳንድ ቁጥር እግዚአብሔር ይመስገን ልሻሻ አንዳንድ ቁጥር የሚጽፉት መጀመሪያ በህይወት እያለ የሚሰራውት እኔ ነኝ። እንደገና ሊዲዬ እንደት ነሽ? ሊዲያ እንኳ አብራኝ ሄዳለች ፕሮግራሙ ና ዜ ያውቃለ እያለ ነው የኔ ፓስተር የእኔ ፓስተርም እኔም አውቃለው እያለ ነው ያሬዱ። በትልቁ ትልቅ ስድስት ሜትር በምናምን ግብዳ ስል ፈረስ ላይ ሆኖ ከዛ አድዋ ሲመጣ በየዓመቱ እናከብር ነበር። ከዛ ልክ እኔ ከጀመርኩ በኋላ ያው መጥተው ሽሚያ ሲፈጥሩበት ጭራሽ እኔ እንትተው አርቱ እንዴት ይሰራ ብሎ ሌላሱ ያወራሉ። የጀመርኩት እኮ ለእንትን ሳይሆን እነማ፣ እነማ ከመውጣቴ በፊት እነማ፣ እቺ ልጅ ኤገሬ ሚዲያ አስፈራራኝ አለች። እኔ ቲክቶክ ገና አልነበጠም። እንዴት ሴት ልጅን ያስፈራራል? አስፈራራ ጉርጥ ብዬ ኤገሬ ሚዲያን ማለት ነው ይችኛው ልጅ ማለት ነው። ኤገሬ ሚዲያ እንዴት የልጆች እናትን ያስፈራራል? እንዴት ምናምን ብዬ ቲክቶክን ያዙኝ ልቀቁኝ፣ ያዙኝ ስል ሲይዙኝ ሲይዙኝ ደግሞ ልቀቁኝ፣ ሲለቁኝ ደግሞ ያዙኝ። በቃ በጣም ቀውጨው በጣም ቀውጬ ቲክቶክን ግልብጥብጡ ነው አውጥቼ። ከዛም በኋላ ከነ ናፊያድ ምናምን ከሆነን ፈንድሬዚንግ አድርገን ረርተናት ረርተናት፣ ፎሎዋን አነሳችብኝ። ትብረኛለች በእውነት የገሬ ሚዲያ ሊገለኝ ነው ስትል፣ ምን አባ ስለሆንክ ነው የምትገላት ምናምን ብለን እኛም ቀወጥ ነው። ምን ስለሆንክ አሜሪካ ስላልክ ሴት የምታስፈራረው ምናምን ብለን ቀውጠን፣ እርዱኝ ያለች ገና ቲክቶክ ላይ እንደመጣው ነው። ጌታ ገና ቲክቶክ ላይ እንደመጣው ነው እርዱኝ ያለች። ትዝ ይለኛል፣ ትዝ ይለኛል። እርዱኝ ያለች ረዳናት። እንደምንችለው አሁን እንደማታቀኝ ትሆናለች። እኔ እኮ ቢያንስ ቢያንስ እኮ እኔ ሰውን አረሳም። ቲክቶክ ቪዲዮን ላይክ ያረገ ራሱ እንደ ባለ ውለታ ነው ምቆጥረው እና ትልቅ ውለታ እንደ ተደረገልኝ በስመአብ። ላይክ ያረጉልኛል፣ ኮምቱልኛል፣ በቃ እንቁርት እየሉኛል። ገንዘብ አውጥተን ጊዜን ሰጥቼ እንትን ብዬ ቀውጨው አጀንዳ ርጊያት እንድትረዳ ርጊያት ፎሎዋን አነሰች። አሁን እንደማይተዋወቅ ነው። አታቀኝ። እኔ ኦሮምኛ ድራማ ላይ ትሞት እኔ ድራማ ላይ ሹሩፔ ሰውየ እንኳን አላየም። እኔ ቲክቶክ ላይፍ ላይ ነው ድራማውን ማየው። ነው ሰው ሲሰዳደብ ምናምን፣ እግዚአብሔርን አንዱ አንዱን ሲጠላለፉ እንዲ ሲሆን ምናምን ቲክቶክ ላይ አሁን እንደዚህ ድራማ እንደምታዩት ማለት ነው እንጂ እኔ ድራማ ላይ ኦሮምኛም አማርኛም ምንኛም አላየም እና እኔ እኮ ሴት ስለሆነች ነው ሰፖርት ያደረኳት እናት ስለሆነች ያኛው ደግሞ አሜሪካ ስለሆነ ነው፣ ምን አባቱን የሚያስፈራራት ብዬ እኮ ብዙ ነገር ነው ዋጋ የከፈልኩት ጊዜን፣ ገንዘቤን፣ ታይም፣ ስድቤ ያለችኝን ያለችኝ። እኔ አሁን ባለፈው ሰው ቤት ሂደን ላይ ግራጁዌሽን ሂደን የአንድ አለም ዘፈን ተከፈተ ማለት ነው ሰው ያልተረዳውን ነገር ከዛ ሁሉም ሰው ዞረና እኔ ጋ ምት እንዲ አንቺ ህዝብ ላይ ከስር ጓዳ ላም ከምትደግ ከምት ደግፈት አይቲ ዱላ ብሩርት የሚት የምናምን አሉ ማለት ነው። ዊች ኢዝ ሮንግ ማለት ነው። ክላሪቲ ነው የምንጠይቀው። ስፔሻሊ ኢንቨስቲጌሽኑ ከምን ደረሰ የሚለው ነገር የሚታወቅ ጥሩ ነው። የምጠይቀው ግን ጎበዞች ናቸው እና ግሩፖች፣ እነ ናሆር ጎበዞች ናቸው እና በጣም ፕሪሽት አደርጋቸዋለሁ። ቴንኪ ቤንቲ አንቺም ሀሳብ ሽን አትቀይሪ እኔ እንደውም ያነሳሁት ለምንድነገር ስለነበረ ነው እና አሁን ተረድቼሻለሁ በቃ በደንብ አስረድተሽኛል አሁን ገብቶኛል ፖለቲካ ሲሆን ምትመርጩ ሳይድ አለ እና ለዛ ነው እንጂ እኔ ሰፖርቲቭ ነኝ ሁሌም ፍትህ መጠየቅ አለበት እኔ ፌሚኒስት ነኝ ሲንግል ማም ነኝ የሲንግል ልጅ ነኝ ስለዚህ ቀነኔ ልጄም ናት እኔም ገብቶሻል

ይሄንን ሳይ አዘንኩኝ። ሴትነት ብሄር የለውም። ሴት እኛ ሴቶች በጾታችን ነው የምንጠቀው እንጂ በብሔረሰብ ማንነታችን አንጠቀም። ብሄር የለም። ሴትነት ብሄር የለውም። እኛ የምንጠቀው በጾታ ጾታዊ ጥቃት፣ ግድያ፣ አቢውዝ የሚደርስብን በጾታችን ነው እንጂ በመጣንበት ማህበረሰብ ምክንያት አይደለም። ነው በትክክል። ስለዚህ ድምጽ መሆን ደግሞ ሌላ ምንም አላማ የለውም። ያ አይ ሌላ ምንም ምን አላማ አለን እኛ? አንዱ አለም ወንድማችን ነው ቀነኒ መታችን ናት። ስለዚህ እኛ ደግሞ የኛ ማህበረሰብ የመጣንበት ማህበረሰብ አጥፊን የሚሸሽግ አይደለም አጥፊን እኮ ስሸሽጊ አንቺን የሚበላሽ ስለዚህ እኔ አሁንም ፍትህ እንጠይቃለን። እውነቷ ቢወጣላት መልካም እንሆናለን። እውነት ምስኪን እንጂ ልጅ ናት ምስኪን እየ እናት እና አባት አላት። ቁመቷን በቃ ቢወጣ ደስ ይለኛል እላለሁ። እኔም እንደዛው ነኝ። ስለመጣሽ ደስ ብሎኛል። ስለተዋወቅ ባስኪዬ እናትጣይኝ እናትሽ አልጣላሽም። እናት አልጣላሽም። እኔ እንኳን ተጣላውሽም ጠየኩሽ እንጂ ጥላ አልነበረም። ተቀርጾ ግን እንደተልስ ዝዋወር ነበር። አክቹሊ እኔም ደንግጫለሁ ሪከርድ የሆነውን ሳይ ማን ነው ሪከርድ አድርጌ ወስደውይ፣ ይረሳል። ሾርት ሚሞሪ እንኳን ሌላው እኔ ይሆኛለሁ። ችግር የለውም። እኔ ራሱ ደንግጫለሁ። እኔ አልተጣላሁሽም። እኔ ስጀምር ጥልም፣ እንዴት እንደሆነ አላውቅበትም። ጎበዝ አይደለሁም። አሁን ኮርሱን ካልወሰድኩ በስተቀር ይከብደኛል። እኔ እንትን አልፈልግም። ይሰለቻል፣ ያስጠላል። እና ደስ ብሎኛል። ኪፋ ስኪየ ሰላም ወይ መልካም ቀን አንቺ መሸበልት ወባል